አዲሱ የሱዝኪ ዲዛይር መርት የሆነው ሃይብሪድ ሞዴላቸው ሶ ሲሊንደር መሆኑ ብዙ ሰው ጥያቄ እያስነሳበት የሚገኝ ነገር ነው። መኪናው ሶ ሲሊንደር መሆኑ ራሱን የቻለ ጥቅም እንዲሁም ጉዳቶች አሉት። ጥቅሙ በምናይበት ጊዜ መኪናው የተገጠመለት ኢንጂኑ ሶስት ሲሊንደር መሆኑ ከአራት ሲሊንደሩ አንጻር የሞተሩ ክብደት አነስተኛ ስለሆነ ጥሩ የሚባል የእንዳጅ አጠቃቀም እንዲኖረው ያደርገዋል። መኪናው ሶስት ሲሊንደር ከመሆኑ በተጨማሪ ደግሞ መርሳት የሌለብን ነገር ይሄኛው ማይልድ ሃይብሪድ ነው። መኪናው የተሻለ የእንዳጅ አጠቃቀም እንዲኖረው የሚያገዝ ማለት ነው። ጉዳቱን በምናይበት ጊዜ ደግሞ እነዚህ ተሽከርካሪዎች ሶስት ሲሊንደር ስለሆኑ የኢንጂኑ ፒስተን የሚወጣበትና የሚወርድበት እኩል አይደለም ማለትም ባላንስ አይደሉም ማለት ነው። አንደኛው ፒስተን ሲወጣ ሁለቱ ይወርዳል፣ ሁለቱ ሲወጣ አንዱ ይወርዳል። በዚህ ምክንያት ብዙ ጊዜ ቱርቦ የሌላቸው ሶስት ሲሊንደር የተገጠመላቸው ተሽከርካሪዎች ቦዲያቸው የመንቀጥቀጥ ባህሪ አለ፣ በተለይ ክራውድን መንገዶች ላይ በምንቆበት ጊዜ። ከዚህ ፕራይስ ሬንጅ ወርዶልኝ ደግሞ ሙሉ ለሙሉ በኤሌክትሪክ የሚሰራ ብፈልግ ብላችሁ ካሰባችሁ ደግሞ ከሰሙኑ ወደ ገበያ ውስጥ የገባ አንድ ለየት ያለ ተሽከርካሪ አለ። ይህም ሃይካን ዜድ 03 ይባላል። ይህም ተሽከርካሪ ሱዙኪ ዲዛይር ሃይብሪዱ ከሚሸጥበት በዋጋ እጅግ በጣም ቀንሶ ለገበያ የቀረበ ተሽከርካሪ ነው። ስለ መኪናው ሙሉ መረጃ መከታተል ከፈለጋችሁ ሙሉ መረጃው የቱሻናችን ላይ ይለቀቃል። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን ነው አይርሱ።